አላህ ቁርአን ላይ ሁለት ባልና ሚስቶች ሲጣሉ ወዴት መመለስ እንዳንብን አላህ ነግሮናል። ወደሷ ቤተሰብና ወደሱ ቤተሰብ መልሱት ነው የሚለው አላህ። አሁን የሙስሊሙ ማህበረሰብ ጋብቻ ላይ ችግር ሲፈጠርበት የት ነው ያለው? ቲክቶክ ላይ ኮን ያለ ባሌ ሁለት ብር ሰጥቶኝ በሶስት መቶ ብር ሂዶ ሌላ ሚስት አገባ። ለማን ነው የምትናገረው? ለፋጅሮቹ ያላሃድ የነቢዩን ቃል ስለማያውቁት፣ አግብቻት ሁለት መቶ ብር ሰጥቻት መቶ ብሩ እንዴት እንዳደረገችው አላውቅም። ለማን ነው የሚናገረው? ለፋጂር አንዷ ጭራሽ ጤነኛ ያልሆነችዋ የተወሰኑ ባሎችን አግብቼ ይፈትቻለሁ እስላም ላይ ትላለች፣ ሻናል ላይ ወታ። የእስላምን ገጽታ ለማበላሸት ስርያ የሚባል ንካ ይፈቀዳል ትላቸዋለች፣ ሚዲያ ላይ ወታ። ወላሂ አይፈቀድም፣ አይፈቀድም። ቀጣፊ ነች ይቺ። ለራሷ ቲክቶክ ላይ ብር ለመቀበል ለመታወቅ ነው እንጂ እስላም ላይ አይፈቀድም ወታ በኛ ስርያ የሚባል የድብቅ ንካ ይቻላል ትላቸዋለች አረባ ክሽ ይላታል ካፊሩ ይቻላል አዎ ትለዋለች ይሄ ከራሷ ጅህልና ከራሷ ማህይብነት ወይንም ደግሞ አንዳንዶቹ የሚሰሩት ድራማ ዛሬ ሚዲያ ላይ ወጥቶ ከአንድ ጋዜጠኛ ጋር ቃለ ምልልስ ሲያደርጉ በጣም ብዙ ሰው ይመለከታቸውና ዩቱብ ላይ ክፍያ ይከፈላቸዋል በዶላር ያንን ዶላር ለመቀበል እስላም ላይ ነው ጥቁር ነጥብ የሚጥሉት። ተመልከቱ፣ ከእስላም ውጭ ያሉ ሰዎች እስላምን እንዳይወዱት በተለይ ሴቶች እንደዚህ አይነት ነገር ስለማይወዱ እስላም ለካ እንደዚህ አይነት ነገር ይፈቅዳል እንዴ ፈውዳ ነው እንዴ እንዲሉ የሚያደርጓቸው ስማቸው የሙስሊም ስም ነው። ይዝገዱ አይዝገዱ አናቅ፣ አስላቸው ሙስሊም ነው ሙስሊም አይደል አናቅም፣ ግን ሚዲያ ላይ ሲቀርቡ ሙስሊም ነኝ ብሎ ነው የሚቀርቡት። ውስጣቸው ባዶ ነው። ሐራም ሐላል አያቁም። የተወሰነ ሰዓት ብሯን ደሞ ሰብሰብ ካደረጉ በኋላ ሲደነሱ ታያቸዋላችሁ። ይሄ በእስላም አይቻለም። ይሄ በድብቅ በቤተሰብ መካከል ሹራ የሚደረግባቸው ጉዳዮች መካከል ነው። የሸሪያ ጉዳይ ማባከን አይቻለም። የባልሽን ምስጥር ሂደሽ ለፋጅር ለዛውም ሰላቱን ለማይሰግድ ለዛውም እስቲንጃን ለማይጠቀም ለዛም አላህን ለሚሳደብ ነቢዩን ለሚሳደብ አካል ይነገራል። ወላሂ ነውር ነው። የምስትህን አይብ የምስትህን ገበና አላህን ለማያቅ ነብዩን ለማያቅ አላህን ለሚሳደብ ነብዩን ለሚሳደብ ይነገራል። ነውር ነው አይደረግም። አልሐምዱሊላህ እኛ ማዕከላችን ላይ የአላህ ክታብ የነቢዩ ዐለይሂ ሰላቱ ሰላም ሀዲስ አለ፣ ዑለማዎቻችን አሉ። ማዕከላችን ላይ መፍትሄን ማግኘት እንችላለን ነፍስያችን ገደብ ካደረግን። በነቢ ዐለይሂ ሰላቱ ሰላም ጊዜ እኮ ይከሰት ነበር አይደል እንዴ? ሰሃቦች እኮ ሁሉም ተግባብቶ አይደለም። ከምስቱ ጋር ተጣልቶ የሚመጣ ሰሃባ ነበር። ከባሏ ጋር ተጣልታ የምትመጣ ሰሃባ ነበረች። ነብዩ ግን ይፈቱላቸዋል። ጉዳያቸው ይፈታል። ጉዳይ የኛ ሙስሊሞች ዛሬ ሚዲያው ላይ የሚሰሩ ጸያፍ ነገር ነገ እኮ ይተከልብናል ይተከለብናል። እወቁት። እናንተ እስላም እንደዚህ ነው ብለን ዳዋ ስናደርግ 15 ዓመት 20 ዓመት ፈጅቶም ላናስተካክለው እንችላለን። ይሄን የጣሉትን ጥቁር ነጥብ እነ ከዲጃ እነ አይሻ እነ ዘይነብ እነ ፋጡማ እነ ሀያት እነ ምናምን ይሄ የሙስሊም ስም ዝም ብሎ ሳይከፈልበት ያገኙትን ስም ይዞ ሚዲያ ላይ ወጥቶ እስላምን የሚያሰድቡ ሰዎች እኮ ይህን ገጽታ ለማስተካከል እንደገና፣ ለመቀየር አብዴት ለማድረግ ረጅም ጊዜ ይፈጅብናል። ያም መስጂዶች ክፍት ከሆኑ ማይኮቹ ለዳዋ ክፍት ከሆኑ መጅሊሱ ለዳዋ ክፍት ከሆነ ለተውሂድ ለሱና ክፍት ከሆነ ነው እንጂ በየመንደሩም የምናደርጋት ዳዋ ሳይደርስም ልንሞት እንችላለን፣ አይታወቅ ስለዚህ እነዚህ ሰዎች እኮ ከአንተ ቤት ከእኔ ቤት እኮ ነው የምንጦ የሚመጡት።